የሚፈጥረው ምሳሌ ነው ትልቁ አቅም የሚፈጥርልን ይመስለኝ ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል። ያው ያምርን ነበር ማለት ነው። ንጹህ ቤቶች መስራት እንደምትችል ካወቅ የሌላ ሰው ንጹህ ቤት ሳይሆን የምታማትረው የራስህን ቤት ንጹህ ማድረግም ላይ የምትተጋበት ሁኔታ ይፈጠራል። መጨረሻ ግን ማንሳት የምፈልገው ይሄ መንገድ ዳር ያለ ነው እንደ ተባለው ከተሜነት ማይቀር ነገር ነው። መከተም አለበት ከተሜነት ከአሜኒቲስ ማቅረብ ጋር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 ሰው ንጹህ ነገር በበዛ ቁጥር ሰውም ቆንጨራን ለመሬት ለማልማት ካልሆነስ ነገር እርስ በርስ ለመቀጣቀጥ አይጠቀምበትም፣ እና ሰላም ለመፍጠር ለምናደርገው ጥረትም ትልቅ አስተዋጽኦ ያደርጋል የሚል እምነት አለ። ሞር ኢንፎርማል የምናደርገው ነው።